ተብላ ተነስቶ ሄደ። ለመጀመሪያው ጊዜ ይህንን ትምህርት ከሰማች በኋላ ከባሏ ጋራ መኮራረፍ ጀመረች ማለት ነው። ይሄ ነው እንግዲህ ትልቁ መምህር የሚያስተምሩት የማድረት ነገር ይሄ ነው። ልክ መማር ስትጀምሩ መስገድ፣ መጾም፣ መጸለይ፣ መንቃት ስትጀምሩ አሉ መምህር ሲያስተምሩ፣ ወዲያውኑ ለውጥ ይመጣል። እናንተ በእናንተ ዙሪያ ያሉ ሰዎች የሚያሳዩት ባህር ይለያል ነው የሚሉት። እስቲ ስሙት መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ የተመሰገነ ይሁን። መስገድ ስትጀምሩ የቀድሞ የአመለኞች ጓደኞቻችሁ ከእናንተ ይርቃል። መስገድ ስትጀምሩ ማንም ሳያስኮርፋቸው አኩርፈው ይሸሻሉ። አያችሁ፣ አሁን መንፈሳችን የዚህ ጊዜ እናንተ በማስተዋል ላይ ናችሁ ያላችሁ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 ቃሌዎት ያሰማልን ጸጋዎትን ያብዛልን ረጅም ዓመት ቤተክርስቲያንና ህዝቡን የሚያገለግሉበት አጋንንትን የሚያባርሩበት መንፈስ ቅዱስን በሰዎች ሀይምሮ ላይ የሚያነግሱበትን ዘመን ይስጥዎት። ሌላ ምንም አንልም። እንግዲህ እንዲህ አይነት ትምህርቶችን እየሰማችች ሴት እንዴት ብላ ነው ባሏን የምትታገሰው? ሸኘችው፣ ወደ ስራ ሄደ። በሄደበት ቀን ተጋጨ በዛ ቀንና የያዘው መኪና ውድ መኪና ነው። ደውሎ አንቺ ምንድን የነጀሽ ምን አይነት ሰዎች በቃ በጣም ጮሆን የተናገራት። ምን ሆነ ሀል አለችው። መኪና የተጋጨ እና ታዲያ ራስን አስተውላት ነዳም እንዲ ምን አገባኝ፣ ምን አገናኘኝ በቃ ይዞ ምናምን ብላ አብንተን አለችው። ሄደች ልጇን ትታ ለሰራተኛዋ ሄደች። ያለበት ድረስ የት ነው ያለው ምናምን ብላ ሄደችና መኪናዋ ተጎድቷል። እሱ አልተጎዳም በእርግጥ መኪናው ተጎድቷል። በአጠቃላይ ውድ የሆነ መኪና ተጎድቷል። አሁን ተጀመረ ማለት ነው እንግዲህ በስልምና የመጣ ነገር። ያው ከእግዚአብሔር ጋር የማይሰበስብ ከእኔ ጋር የማይሰበስብ አለ ክርስቶስ በከንቱ ይበትናል ነው የሚለው። አንድ በል ። ሁለተኛ ደግሞ ቤቱ በዚች በሰራተኛዋ በኩል እንደገናም ደግሞ በሚስትያዋ በኩል የእግዚአብሔር መንፈስ መግባት ሲጀምር መንፈሱ መቀስቀስ ይጀምራል። ልጁን ኦቲስቲክ ያደረገው ገንዘቡን ሲሰልበው የነበረው ነገር እየመጣ ነው ደግሞ ወዶ ፈቅዶ የሳበው መንፈስም ስለሆነ ሰዎች ላይም ልኮ የሰበሰበው መንፈስ ስለሆነ አሁን መልሶ ደግሞ እንደገና እየተፋት ነው፣ የበላትን ያክል እየተፋት ነው ማለት ነው። እና ተናደደ። መኪና ወደ ግራጅ ሂድ ተባለ። ትራፊክ መቶ ምናምን አነሳ። ሁሉ ነገር ጨረሰና ሌላኛው መኪና መንዳት ጀመረ። ወደ ስራ ቦታው አብራ ሄደች። አይዞ ተረጋጋ፣ በቃ የሆነው ሆኗል። በጣም የሚወደው መኪና የሚንከባከበው መኪና ነው እንደዚህ ሆኖ እና፣ አሁንም ግን ርዕሱን ማንሳት አልፈለገችም። ለምን መኪና ውስጥ እየተጨቃጨቁ ነው የነበረው? ሲያገኛት ከአሁን በኋላ ይህን ርዕስ እንዳታነሽብኝ በቃ እግዚአብሔር የሰጠን ልጅ እናሳድጋለን በቃ አላት። እውነት እግዚአብሔር እንደዚህ አይነት ልጅ ሰጥቶናል አለችው። ይሄ እግዚአብሔር ስጦታ ነው። እግዚአብሔር እንደዚህ አይነት ልጅ ፈጥሯል። ምናልባት በእኔ ማህጸን ላይ ስልጣን ያገኘ መንፈስ ሊኖር ይችላል ብዬ አስባለሁ አለችው። ገና እንግዲህ አስቡት፣ በአንድ ሌሊት ባዳመጠቻቸው ትምህርቶች የተናገረችውን ቃላት አስቡት። በእኔ ማህጸን ላይ ስልጣን ያገኘ ሌላ መንፈስ ነው እንጂ የእግዚአብሔር መንፈስ ስልጣን ያገኘ አይመስለኝም። ማህጸኔን የተከራየ መንፈስ ሳይኖር አይቀርም፣ ምናም ምናም ብላ ነገረችው። ከዛ ምንድን የምታወሪው በቃ ተይኝ አላት። እሺ ብላ ተወችው። ስራ ቦታ አድርሰው በኋላ ወደ ቤት ስትመጣ እኔ ራሴ መጥቼ ወስደሃለሁ አለችው እና መኪናውን ይዘው መጣች ግን ነይ ብሎ መኪና መኪናዜሽን ና ውሰኛ፣ ላላት በራይድ መኪና ነው የመጣው። በቤት ውስጥ ሁለት ሌላ ሁለት መኪና ስለቆመ ሶስት መኪና ነው ያላቸው። እና ያችኛው መኪና ገራጅ ገብታ ተቀጥቅጣ ተሰርታ እስክትወጣ ድረስ አንድ ወር ነው የሚፈጅባት። በዚህኛው መኪና በሌላኛው መኪና መንቀሳቀስ ጀመረ እና በራይድ ሲመጣ ለምን መጣ ኔራ ሲመጥ ቻሉ ስትለው፣ ኖ ችግር የለውም አልነዳውም። ራይድ ነው የሚነዳው። ችግር የለውም ብሎ ቁጭ አለ እና ቴሌቪዥን እያየ ኦልሬዲ ቲቪው ላይ የእኔ ትምህርት አቆመዋለች። ለምን ሲያየው እንደሚበሳጭ ስላወቀች የሆነ ነገር። ግን እሱ እስኪመጣ ድረስ እሱ እስኪመጣ ድረስ ምን እያደረገች ነበረ? እያዳመጠች ነበረ። ህፃኑ ሁልጊዜ ህፃኗ፣ ሴት ነች። ህፃኗ የምትተኛው ሶፋ ላይ ነው። ለምን አጠገቧ አስቀምጣት ነው ቴሌቪዥን የምታየው፣ ለማባበልም ለምንም እንዲመቻት። ግን መተኛ አላት፣ የራሷ የህፃኗ የመተኛ አላት የተዘጋጀ ማለት ነው። ዘመናዊ የሆነ ነገር እንዲያውም በሪሞት ኮንትሮል ነው ራሱ፣ ህፃኑን እንዲህ የሚያንቀሳቀስ ነገር አለ፣ የሚጮኸው ነገር ህፃኑ ልጅ ያስተኛዋል ማለት ነው። እና ምግብ ቀረበ፣ እጅ ታጠበ፣ አብረው እየበሉ እየጎረሰ ህፃኗን የሚያያት እንደዚህ ብሎ ቴሌቪዥኑን ጨራሻ፣ ያውም እንደዚህ እያለ ያያታል፣ የራሱ ይነቀንቃል፣ ይበላል። ከዛ በልቶ ከጨረሰ በኋላ ሶፋ ላይ ጋደም ብሎ አሁንም አይኑ ዲጂታል ላይ የሚያርፈው ሌላ ነገር በፍጹም አያይም። እና አሳዝናው ይሁን ጥያቄ የሆኑበት ይሁን ግራ ገብቷት በቃ አረፍ በላ ሂድና፣ ሻወር ውስጥ ግባና ግባና አተኛ በቃ ደክመዋል፣ አለችው። አዎ ተነስቶ፣ በነገራችን ላይ ምንም እንኳን ቢናደድም ሚስቱን በዛ ልክ በኃይል ቆጣ ቢቆጣትም ይቅርታ ግን ይላል። የሚገርም ኳሊቲ ያለው ሰው ደግሞ ቢኖር ይሄ ነው። ይቅርታ ሺ ምናምን ብሎ ግንባሯን ስሟት ምናምን ይገባል። ለምን በጣም ከእሱ በማስተዋል እንደምትበልጠው ስለሚያውቅ፣ ቤቱን እሷ ካልመራችሁ ካላስተዳደረችሁ፣ እንደገና ገንዘቡ ላይ ያለውንም አቋም እሷ ካላየችው እንደሚባክን አውቋል። ለዚህ ነው ምክንያቱ ምን እንደሆነ ሳላውቀው አላገባም ያላት የሚገርማቸው። ሁለት ሚሊዮን ብሩ የለም፣ ሁለት ሚሊዮን ብሩ የለም። እሷ ጋር ግን ሶስት ሚሊዮን ብሩ አልተነካም። እንዲቻ አልነካሁትም። ምን ምትለው እሱ የሚሰጣት ገንዘብ ነው። እና ገንዘብ እሷ ጋር እንደተቀመጠ ያውቃል። ግን ስጪን ማለት ከብዶታል። ለምን እሷ አጥፊ እንደሆነ ስለሚያውቅ፣ ስጪን ካላት ለምን ትለዋለች፣ ልታጠፋው ነው ይቅርብህ እንደምትለው ስለሚያውቅ አይ እያመጣ የሚገባውን ገቢ ብጠቀም ነው የሚሻለኝ እሱ ሲያልቅ ነው እሷን የምቀበላት ብሎ የሚያስበው። አሁንም ግን ገንዘብ ይመጣል። እንደምንም ብላ እንደምንም ብላ ከገንዘቡ ላይ እየወሰደች ሌላ አካውንት ከፍታለች። ኦር ኤንድ ብላ እሷ እና እሱ ሆነው፣ ኦር ኤንድ ማለት ሁለቱም አንድ ላይ ሆነው አካውንት ከፍተው እሷ ከሌለች ማውጣት አይችልም። ግን ኦር የሚለውን አጥፉልኝ ብላ እሱ ሳያቅ፣ ኦር ማለት እኔ ባልኖርም ወይም እሱ ያውጣ ማለት ነው። አይደለም የንግድ ባንክ አካውንት አወጣት ታውቃላችሁ። እና ኤንድ የሚለውን ብቻ ነው ያስቀሩላት። ስለዚህ እኔም ከሌለሁኝ ገንዘቡን እንዳያወጣ ብላ ነው ያሰራችሁ። ግን እንደሚጠቅመው ስለሚያውቅ የሆነ ጊዜ ላይ ሰምቷል። እኔ ከሌላ መውጣት አትችልም ብላ ነግረው። ብልጥ ነሽ እኮ አንቺ የምትገርሚ ሰው ነሽ እኮ በቃ የመነተፊ ታስቀምጫለሽ። ያው ዞሮ ዞሮ ለራሴ ነው ምናምን የሚላት እንጂ በፍጹም አይቆጣትም። ይሄ ክፋት ምናምን ነገር የለበትም። ክፋት ብዬ ምለው እኔ መጥፎ ነገር ሰርቷል ብዬ ምለው በስልብና የሰውን ሀብት መውሰዱ። ብዙ አስበው ብዙ አቅደው ነበረ። ያኔም ደግሞ ዩኒቨርስቲ ተማሪ በነበሩበት ሰዓት ከብዙ ሰው ኪስ ውስጥ ሰልበዋል ሳንቲም ያ እንዳለ ሆኖ ለመጨፈር፣ ለመብላት፣ ለመጠጣት፣ እንደፈለጉ ለመፋነን ሰይጣን ይሰጣል ብር። ለአስራት በኩራት ለመልካም ነገር ወይም ደግሞ አጠቃላይ ጥሩ ሕይወት ለመኖር ግን እንኳን ሊሰጥ ቀርቶ ያለህንም ይወስድብሃል። እና ለመልካም እንደሆነ ስለሚያውቅ አይቆጣትም ነው። ግን በዛ ደግሞ እየቀማችሁ ከሚመጣው ገቢ ላይ የተወሰነ ሃያሽም አምሳሽም ሰላሳሽም እየቀማችሁ እንግዲህ ምን ያህል ገቢ ቢገባ ነው እንደዛ እያደረገች ደግሞ አንድ ነጥብ ምናምን አጠራቅማለች በዛች ሶስት ዓመት ውስጥ በወር በወር እየቀማችሁ ቢያንስ በሁለት ሳምንት አንዴ ትቀማዋለች። በወር ትቀማዋለች። በሳምንትም የምትቀማው ጊዜ ለመቀማት ስላችሁ ካለው ላይ አምጣ፣ ግድ የለም እያለች ላክ፣ አካውንት ይሄ ላክ ወይም ደግሞ ወደዚያ ወደ ዲፖዚት ወደ ማስቀመጫው ወደ ሁለቱ አካውንት እንዲልክ እያደረገች እና በፍቅር ስለያዘችው በእልህ አልልክም አይልም እሺ ችግር የለውም እልካለሁ ብሎ ዛሬ ስንት ገባ ትለዋለች። ሊዋሻት ሲሞክር ዋ ካሼሯ ጋር ደውዬ ወይም እንደዚህ እንደዚህ ደውዬ አጣራለሁ። እረፍ እንደንቀል የለም ልጆቻችን ልጃችን የምናሳድግበት ትዳራችን የምንመራበት ነው። አሜን ብለ ከገባህበት በኋላ ወደኋላ ኋላ ማም የለም። አንድ የሚያበረታ ሰው እንዲኖር የምትፈልግ ከሆነ እኔ እያበረታህ ሆነው አትረብሸኝ ትለዋለች። እሺ እሺ እሺ የሚላት ይሄ ነገር ጠቅሞታል ማለት ነው እና ደክሞት ከበላ በኋላ ደክሞት ተኛ ብለው ሊተኛ ገብቶ ከሰላሳ 30 ደቂቃ በኋላ ተኝቷል ብላ ቀስ ብላ ገብታ ስታየው ቁልጭልጭ ብሏል። ምን ሆና ሀል አለችው። ሀሳቡ ነው ብኝ እኮ ነው በና ሲነ ሲተኝ እናወራላት ገባች። ልክ እሱ እንደሚተኛው ተኛች። እሱ እዛ ጋር እሱ እዚህ ጋር ሆኖ ተኝቶ ያወራሉ። ቀና ብለን እናወራለች። ኖ በቃ ዝም ብለን እንደዚህ እናወራላት። ህፃኗ ሪ ብትል በፍጹም ሄዳ ቀትን አላለቻት ሰራተኛ አለች ብላ አባበለቻት ግን በፍጹም ልጅቷም ዝም አልልም አለች እናትየዋም ደግሞ ከሱ አፍ አልላቀቅም አለች እያወሩ ማለት ነው መጨረሻ ላይ ቢቸግራት ሰራተኛ ይዛት መጣች እናትዬ ኧረ ያለወትሯ ጫዎች ሳባብላት ዝም ትል ነበር አለች በቃ ያው ገና አሁን ገና በትክክል ማውራት ልጀምር ስል መበጥበጥ ጀመረች ልጅቷ አለ ልጁ ባልየው ከዛ ገርሟት ይህንም ካወቅ ጥሩ ነው አለችው ይህንም ከተረዳ ጥሩ ነው ግን በሁለት ቀን ውስጥ እንኳን በጣም ብዙ ነገር ገብቶኛል። በሁለት ቀን ከትናንት ጀምሮ እስካሁን ድረስ ማለት ነው። እና በቃ ማውራት አለብን አለች። እሺ እሷ ብታቅፋት ሚሰራተኛው ብታቀጥ እሱ ቢያባብላት ነገር ቆንጥ ጧት እንዳይሆን እንደ ቆንጫ የሆነ ነገር ነፍሳት ገብቶ እንዳይሆን ተብሎ ጆሮም ታየ፣ ምንም ታየ። እሺ ሆዷን ቆርጧት ነው እንግዲህ። እናቶች ጎመን ሲበሉ ጎመን በልተው ልጅ ጡት ሲያጠቡ ሆዳቸውን ይቆርጣቸዋል ይባላል። ልጆች አለ የሰላጣ ምናምን ስትበሉ አለ መቼም የልጆች አባት ስለሆንኩ እስኮንኩ ድረስ አንዳንድ ነገሮችን ላውቅ እችላለሁ፣ የቤት ውስጥ ያለውን ነገር እና ይህን ምቼ ካደረጉ ምናሉ። ከዛ ውይይታቸውን ትተውት በመኪና ይዘዋት ሆስፒታል ሆስፒታል፣ ሄዳ ግሉኮስ ተሰክቶባት ምናምን። በቃ በለቅሶ ምክንያት ወደ ላይ ይላታል፣ ህፃኗ ያቀርሻታል። ከዛ ዶክተሯ ምን ሆና ነው? ምንም ነገር የለ አይታይባትም፣ ምንም ብቻ ምን እንደሆነ አላቅም። ለመጀመሪያ ጊዜ የዚች ልጅ ማልቀስ ሚስትየዋን አንድ ነገር እንድታስብ አድርጋት። መምህር ተስፋዬ እንደሚናገረው ጸሎት ቤት መስራት አለብኝ አለችና ግድ የለህም አንተ እዚሁን፣ እኔ የሆነ ቦታ ደርሼ ልምጣ አለችው። ችግር የለውም ሂጂ ደርሰሽ፣ የት ነው አላት። ችግር የለውም አለችው። በመኪና ወጣች። ኤፍታ መዝሙር ቤት መጣች። አስቡት። ከዩቲዩብ ላይ አድራሻውን ጎግል አድርጌዋለሁ፣ እንትን ማፕ ላይ ሴቭ አድርጌዋለሁ እና በዛ መሰረት መጣች። ስዕል ገዛች። የሚያስፈልገውን ነገር ጸሎት መጽሐፍት ምናምን ገዝታ እቤት ሄዳ በፕላስተር ገዝታ ለጥፋ ወደ ሆስፒታል ሄደች። አቡነ ዘበሰማያት ብላ ማለት ነው። ከባለቤቴ ጋር በስርዓቱ ላወራ ስል እየረበሸኝ ባለቤቴ ቤተሰብ ውስጥ ያለ መንፈስ ነው ብዬ ነው የማስበው። እሱም አንድ የሆነ በድብቅ ያልነገረኝ የደበቀኝ ነገር አለ። ቤቴ ቅድስት ድንግል ማርያም ሆይ ለመጀመሪያ ጊዜ መንበር ከክ ልጀምር ነው፣ መጸለይ ልጀምር ነው። ይህንን ነገር ያደረግሁት ባለቤቴ ሲገባ እላዊ ላይ ያለው ነገር እንዲደነግጥ ነው። ገጠመኝ ላይ ነው የሰማሁት ብላ ተናግራ እንደ ጓደኛው አውርታት ነው የሄደችው። ሆስፒታል ስትሄድ ልጅቷ ዝም ብላለች፣ ጸጥ ብላለች። ከዛ ልክ እንደ መጽሐፍ ቅዱስ ላይ መቶ መቶ አለቃው እንዳደረገው ማቴዎስ ወንጌል ላይ እንዳለው ጌታ ሆይ መቶ አለቃዬ ወይም ጭፍራዬ ታሞብኛልና እባክህን ፈውስልኝ ብሎ ሲመጣ ክርስቶስ ጋር እሺ ወደ ቤት ውሰደኝ ሲለው አይ ጌታ ሆይ የኔ ቤት ኃጢያተኛ ቤት ነው ክፉ ቤት ነው፣ በእኔ ቤት መግባት አይገባህም፣ እዚህ ደጅ ላይ ራቅ በልና ግን ቃል ተናገር፣ ባሪያዬም በውስጥ በኩል ይፈወሳል አለው። አስቡት፣ በጣም ርቀት አለው። ከዛ በኋላስ ክርስቶስ ቃል ተናገረ ባሪያውም ተፈወሰ። እንደዚህ ያለ እምነት ያለው ሰው አላየሁም አለ። ልክ እንደዚህ ሁሉ ይቺ ሴት ምንድነው ያደረገችው? ስንት ሰዓት ላይ ነው ልጅቷ ማልቀስ ያቆመችው? አለች። ልክ መቶ አለቃው እንደጠየቀው ወደ ጭፍራው ወይም ደግሞ ወደ ወታደሩ ገባና ዳነ አለ። አዎ፣ ስንት ሰዓት ዳነ ብሎ ጠየቀ። መጽሐፍ ቅዱስ ያለው በዚህ በዚህ ሰዓት ዳነ ብሎ ሲነግሩት ኢየሱስ ክርስቶስ እንደ እምነትህ ይሁንልህ ያለበት ሰዓት እንደሆነ